ሰላም ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ብስት ይበል እያልኩኝ ዛሬም በአዲስ ቪዲዮ ከች ብያለው። እንግዲህ በጣም የእውነት የዛሬው ደግሞ ለየት ያለ ነው። ፅጌ እንግዲህ እጩኛዋን ባሏ ወይ ወደፊት ባሏን ደረቷ ላይ ተነቅሰዋላይ፣ ማለት ነው እናንተ። ይሄ ነገር ግን ማለት ነው በጣም ፉክክር ነው የያዙት ዳኒና ጽጌ ፉክክር ነው የያዙት። ምክንያቱም ዳኒ ዲጄሊን ተነቀስኳት ብሎ በጣም አስለቅሷት ነበረ፣ ብዙ ነገር አድርጎ ነበር። እና ጽጌም እያደረገች ያለችው ልክ አንተ ማድረግ የምትችለውን ነገር እኔም ማድረግ እችላለሁ የሚባለውን ነገር ነው ለዳኒ እያሳየችው ያለችው የሚመስለኝና ለማንኛውም እኔ በጣም ነው የገረምኝ። ጽጌ መነቀስ ያለብሽ መነቀስ አለብሽ ብዬ አላስብም ነበረ። እንግዲህ ዛሬ ማታ ላይ ደግሞ ቪዲዮ እንለቃለን ብለዋል። ሙሉውን ቪዲዮ በጽጌ ዩቱብ ላይ የምናየው ይሆናል። ቤተሰብ እንግዲህ አብረን የምንጠብቅ ይሆናል። ዋይ ዋይ!